እሺ ለጋት ተፈቅዶልኛል፣ እና በጣም ለምትወዱም የክርስትና እምነት ተከታይ ለሆናችሁ ወንድሞች፣ የፕሮቴስታንት እምነት ተከታይ ለሆናችሁ በተለይ ስፔሻሊ ወንድማችን ፓስተር ሶፊ። በእውነት በጣም ብዙ ደባ ደርሶበታል በእርግጥ የቀጠረው ጌም አለን ጌሙ ሀገራዊ ውጊ አይደለም ሀገራዊ ጦርነት አይደለም እና ሀገራዊ ጦርነት ስላልሆነ በወንድምነት ፈጣሪ ከአንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ደቦች ደርሶበታል እና ያን ሁሉ ተቋቁሞ ከጎኔ ስለቆመ እሱን በጣም አረ አመሰግን አለው እና በአጭሩ ማለት የምፈልገው ነገር ምንድን ነው ፈለጋ

ወይ ስራ አለ ሳ ሾላ ጣሪ። እሱ እኮ እንግዲህ እዚያኛው መስማት እንፈልጋለን። በጣም ጥሩ ነው። አዎ፣ ወንድማችን፣ ምናልባት እዚህ እንትን ውስጥ ከመምጣት በፊት ቤተክርስቲያን ሄደህ ተሳልመሃል። ትንሽ እየተቆራረጠ ስለሆነ ፍቀዱልኝ። ቆይ አንዴ ልውጣና ለመውራት ልሞክር። ተሰማ አሉ? አረ ተሰማ አለ። አሁን በሩም ሲከፈት ይሰማናል። እሺ ቀድሞ እኮ ቪዲዮ ሲከፍት ማለት ነው። የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብን። ከቤት ወጣው ጨለማ ነው እኮ ትንሽ ኔትወርክ ይቆራረጣል። መማ በጣም ይቅርታ እንግዲህ ይቅርታ አድርጉልኝ

ማሪዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ዝርያን ያመስግና ዝርያ በጣም ምንባትታች ናት። ዝርያ ሮሚዬ በኦርቶዶክስ አትደራደር ገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚልም። በዚህ አጋጣሚ አመስግናት በእውነት ሰውሰች ይበስ ነው ሮሚ። አዎ እኔ እኮ ቅድም ጥያለሁ ስም ስጠራ ምናምን እንዳረሳ እያልኩኝ ነበረ። ሮሚ በእውነት እግዚአብሔር ያክብርልኝ። እጅግ በጣም የምወዳት እህት ነች እና እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ ነው የማለት የምፈልገው። እና ኔትወርኬ ሳይቆራረጥ ቶሎ ቶሎ መልእክቴን ላስተላልፍ። ቅድም እንዳልኩት ሰዎች ስለፈለጋት ናቸውስ፣ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው፣ ባላቅም እኔ ኦርቶዶክስ አማኝ ነኝ። እና ኦርቶዶክስ አማኝ ሆኜ በዚ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅንን ብለን አልመጣንም። በኃጢያት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ የማንንም ጭብጫቦ የማይፈልግ የማንንም ድንጋይ የማይፈልግ ኦኬ። ነውርን፣ ኃጢአትን፣ በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ሶ ራሳችን ለካህን አሳይተን በነሳ ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀ። እና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገዳችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለውኝም። እኔ ኦርቶዶክስ ያማኝ ነኝ እና በእንደዚህ አይነት ነገሮች እኔ ለመስበር እየፈለጋችሁ ያላችሁ ሰዎች አትርከም ከፈለጋችሁ ግን ደጋሞ ችግር የለውም። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ ሞክሩ። እና አንድ ቀን ፈለጋ አትናችሁስ እውነቱም ተጽዕኖ ፈጣሪ ነው ብላችሁ ትመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ ባጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን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 እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረቃችሁ የሚከፋቸው ጠላት ሆኖ የሚነሱባቸው ሰዎች ካሉ፣ እመኑ እነዛ ሰዎች እናንተን ለመበቀር የሚሄዱበት መንገድ እንዳትሄዱ። ዘ ቤስት ሪቨንጅ ኢዝ ቱ ኢምፕሮቭ ዮርሰልፍ። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰማም። ራሴን አብዴት እየረኩ ነው ያለሁት። ፈለጋ ትናቴዎስ እናንተ ስታሙት ሁለት መቶ ሀያ ሺህ ፎሎወር ነበር።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 በጣም ብዙ ሰው እንደውም በኮሜንት አረመ ልስ ስጥበት አረመን እያሉ ነው። አልሰጥም አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ይሄ ነገ በደምብ ሰፊ ሆነ። ላይቭ ስትሪም ይኖረናል ይኖርናል። ከነገ ደግሞ ሪቃጣ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌማ አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞች ጋር በደንብ አድርጌ ሰለቤት አደርጋለሁ። መደሰት ባለብኝ ሰዓት እደሰታለሁ። ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆች ጋር ደግሞ አብሬ ሼር የማደርገው ታይም ሲኖር ደግሞ ሼር አደርጋለሁ እና በአጭሩ በቻላችሁ ታቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሞት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁ ታቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩ እና እንደ አዲስ እራሳችሁን አድሱት። ለቀ ለሰው ትልቅ ጉድጓድ አስቆፍሩ። የእኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዘቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቀይል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን ማቤቱታ ያዳምጡ አይመለከቱም። አቤልና ቃዩ መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነ መስዋዕት ለአምላኩ ለእግዚአብሔር ስለአቀረበ ነው እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቲዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች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 ይግንወር የማደርጋችሁ ወይም ደግሞ ባለረ ላይ ቼ ሰዎች አደላችሁ ልክ ለእኔ የንሳን እድሜ ክርስቶስ እንደሰጠኝ ለእናንተም የንሳን እድሜ ይሰጣችኋል ብዬ አምናል እና ጊዜ የጠበቃችሁ ግን ልትጥሉኝ የሞከራችሁ በአጠቃል እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠበቃችሁ የተነሳችሁ ፈለገዬ ፈለገዬ ትሉኝ ነበረ። እንትናዬ እንትናዬ ትሉኝ ነበረ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቨን ወላጅ እናቴ ነው እንኳ የዘለፋችሁ ስለ እውነት ነው ምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋል ሁላችሁም ማንኛዎቹንም ይቅርታ አልጠይቅ ማንኛችሁም ይቅርታ አልጠይቀው ለምንድን ነው ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ ነገር ግን አይፈለገ እውነት ለመናገር እንደ ስሜት የሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ መውራት ትችላላችሁ። ችግራችሁ ህብረተሰብ አይደለም ይፈታው፣ እኔ ጋር ነው። ኑና ስለ እውነት የተከፋችሁበት፣ ቅር የተሰኛችሁበት ነገር ካለ እናወራለን። ከዚ ውጭ እናቴን የዘለፋችሁ፣ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ፣ እህቶቼን ባልዋሉበት ያዋላችሁ በዙሪያ ያሉ ወዳጆችን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም፣ ስለ እውነት ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔን የተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔ ለመቅበር እኔ ለመጣም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታስታውሱ ከነበረ ከፍዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እና እንደምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ፣ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፍዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘወይኔ ዱር በፕላትፎርሙ ላይ ምናቃትን ያክል የቤተክርስቲያንን እውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቀውት አይደለም። ያው የታወቀ ነው እና እንኳን እኔ የተራው እናት የፈለጋት ናቸው። እናት ይቅረና የጌታዬ አምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳ ተዘልፋለች። እና ለእኔ ምንም አይደለም፣ ምንም አይደለም። እግዚአብሔር አምላክ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 እኔ ሴት አያቴን ከእናቴ የበለጠ ነው ሞዳት፣ በጣም ከእናቴ የበለጠ ያጠዋት። ወላይታ ሀገረ ስብከት ብፁ አባታችን አቡነ ይሳጋ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው ነሐሴ 24 ብፁ አባታችን ጋር ደረስም ነሐሴ 25 ስንመለስ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 ይቺን አይነት እናት በአንድ ቤቷ ለሰዎች ክፉ ተነገረ ማታቀን እናት እናት ምላት በጣም ስለምወዳት አያቴነች ይነች ይቺን የመሰለች እናት ይቺ ቆሻሻ፣ ቆማጣ፣ ሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቀርብያችኋል። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው እከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ ይችል ነበር። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃለቅ ሁልጊዜም ጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አብዴት ሲያደርጉ ይሄኛውን አማራጭ ነው እኔም በጣም የምወዳትን በጣም የምሳሳላትን ኢቨን አርፋ እንኳን ገና አፈር ውስጥ ገብታ ስጋው ያልበሰበሰችውን አያቴም በዚህ ልክ እንኳን የዘለፋችሁትን ሁላችሁንም ጠቃ እነማን እንደሆናችሁ ታቁታላችሁ፣ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ አንደበቶቻቸውን የሚያላቀቁ ያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ መሰከረ እውነት ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት እራሱ እንድጽፉላችሁ አልፈልግም። ስለ እውነት በቁም ነገር እምላችሁ አልፈልግም።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 እጅግ በጣም አድርጌ እጅግ በጣም አድርጌ የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለጋት ናቶስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰባዊነት ከሰባዊነት የተነሳ እንዴት እንደዚህ አይነት ነገር እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ፣ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለጋት ናቶስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁት ወንድሞች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 ይልቁኑ ደግሞ ይበልጥ ደግሞ ስለ አጽናኑኝ ጭምር እጅግ በጣም በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅ እና የፕሮቴስታንት እምነት ተከታዮ ናቸው ቶቹ እናንተንም